በ2017/18 የምርት ዘመን አጠቃላይ እንደ ዞን እንሸፍነዋለን ብለን የያዝነው በሰብል ልማት ይሸፈናል ተብሎ የተያዘው ማሳ ብዛት 265000 ሄክታር ነው። ከዚህ ውስጥ 122000ው በበቆሎ ዘር ይሸፈናል። አሁን እንደምታዩት የበቆሎ ዘር ሰዓቱም ስለሆነ እየተዘራ ያለበት ሁኔታ ነው ያለው ማለት ነው። ይሄ ሆኖ ደግሞ በክላስተር ኮሞዲቲ በምንለው ደግሞ ኦልሞስት ወደ ዘጠና ሰባት ሺህ ሄክታር በኮሞዲቲ ሰብል ለይተን እየሰራን እንገኛለን ማለት ነው። በዋናነት እንደ ምዕራብ ጎጃም በዘር የሚሸፈኑ የሚመረቱ ሰብሎች አንዱ በቆሎ ነው፣ ሁለተኛ ስንዴ ነው። ሌሎቹ በአትክልትና ፍራፍሬ፣ በርበሬ፣ የማንጎ ስፔሻሊቲ እያካሄድን ነው ያለነው ኮሚዲቲ ሰብል ነው ይዘን እየሰራን ነው ያለው። በአትክልትና ፍራፍሬ ፓፓያ የተለያዩ ዝርያዎችን ሳይቀር እያመጣን እየዘራን ያለበት ሂደት ነው ያለው። ቶታሊ ከሆልቲካልቸር በአትክልት ፍራፍሬ፣ እና ቅመማቅመም እንዲሁም በሰብል ልማት ብሎ በዚህ አመት ወደ 17 ሚሊዮን ኩንታል እናመርታለን ብለን ነው ያቀድነው።